ሰምተዋል። አፍሮሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባድዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከዳግማ ትንሣኤ ለ13 ቀናት፣ ለእርገት በወረሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስበው። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ፣ 0988 18 1818 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 11998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው ከመረጃዎቹ ጋር አብረሃ መኳንንት ነኝ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በዝዋይ ሐይቅ ገሊላ ደሴት ላይ ብቸኛ ነዋሪ የነበሩት እማማ ኩሼ ጎንደር ማረፋቸው ተሰማ። የአንጋፋው የሙዚቃ ሰው አለማየሁ ፋንታ የቀብር ስነ ስርዓት ዛሬ ተፈጽሟል። ከስድስት ወራት በፊት እግራቸው ተሰብረው ሕክምና ሲያደርጉ እንደነበርም ይታወቃል። ከዚሁ ጋር በተያያዘ ባለፉት ሶስት ወራት በሞት ያጣናቸው አርቲስቶችንም እንነግራችኋለን። 85 ከመቶ የሚሆነው የሐዋሳ ከተማ በደህንነት ካሜራ ቁጥጥር ስር መሆኑ ተሰማ። ፖሊስ በአርቲስት አንዱ አለም ጎሳ ጮኛ አሟሟት ዙሪያ ሐሰተኛ መረጃዎችን የሚያሰራጩ ግለሰቦችንም አስጠንቅቋል። የኢትዮጵያ ካፒታል ገበያ ባለሥልጣን የማያውቀው ባንክ ስራ ጀምሯል መባሉ መነጋገሪያ ሆኗል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። በድጋሚ አብራችሁን ቆዩ። በዝዋይ ሐይቅ ገሊላ ደሴት ላይ ብቸኛ ነዋሪ የነበሩት እማማ ኩሼ ጎንደር ማረፋቸው ተሰምቷል። በዝዋይ ሐይቅ ላይ ለመቶ ሰባት ዓመታት ብቻቸውን የኖሩት እማማ ኩሼ ጎንደር አርፏዋል። በዝዋይ ሐይቅ ውስጥ ከሚገኙ አምስት ሐይቆች መካከል በአንዱ ገሊላ ደሴት ላይ ብቸኛ ነዋሪ የነበሩት እማማ ኩሼ በዚያው በኖሩበት ደሴት ማረፋቸው ነው የተሰማው። እማማ ኩሼ ስድስት ልጆችን ወልደው በገሊላ ደሴት አሳድገዋል። ነገር ግን ከተወሰኑ ዓመታት ወዲህ በኑሮ ውድነት ሳቢያም ነዋሪዎችና ቤተሰቦቻቸው ደሴቲቱን ለቀው ሲሄዱ እማማኩሼ ብቻቸውን በደሴቲቱ ላይ ኑሯቸውን ቀጥለው እንደነበር ይታወቃል። በደሴቲቱ ላይ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳም ያለ ቢሆንም ለአገልግሎት አልፎ አልፎ ከሚመጡ ካህናት በስተቀር ደሴቲቱ ላይ ማንም ሰው አይኖርም። በአንድ ወቅት በሰጡት ቃለ ምልልስ ላይም ቦታው የተባረከ መሆኑንና ደሴቱ ላይ ማንም ባይኖር ግድ እንደሌላቸው ገልጸው የተባረከ መሬት ስለሆነ ብቸኝነት እንደማይሰማቸውም መግለጻቸው ይታወሳል። የእማማ ኩሼ ወንድ ልጃቸው በሳምንት አንድ ቀን ምግብ ይዞላቸው በመሄድ ይጠይቃቸው እንደነበርና ለቅዳሴና ለአገልግሎት የሚመጡ የገዳሙ ካህናትም ይጎበኙቸው እንደነበርም ታውቋል። እማማ ኩሼ ጎንደር ገሊላ ደሴት ላይ ለመቶ ሰባት አመታት ብቻቸውን ኑሯቸውን ገፍተዋል። በደሴቲቱ ከቀድሞ ጀምሮ ሰዎች ይኖሩበት የነበረ ቢሆንም ኑሮውን ለመምራት ምንም አመቺ ሁኔታ ባለመኖሩ ከአዛውንቷ በስተቀር ሁሉም ወጥተው እሳቸው ብቻቸውን ይኖሩ ነበርም ተብሏል። አዛውንቷ ገሊላ ደሴት ላይ ትዳር ይዤ ስድስት ልጆችን አፍርቼበታለሁ እናም ወዴትም አልሄድም ብለው ደሴቲቱን የሙጥኝ ሲሉ፣ ልጆቻቸው ግን ደሴቲቱን ለቀው መሄዳቸውን ተናግረው ነበር። እማማ ኩሼ ጎንደር በዚሁ ወግ ማዕረግ ባዩበት ደሴት ስርዓተ ቀብራቸው ዛሬ ተፈጽሟል። የሐዋሳ ከተማ 85 በመቶ የሚሆኑትን አካባቢዎች በደህንነት ካሜራ እየተጠበቁ መሆኑ ተሰማ። በከተማዋ 15 ከመቶ የሚሆኑ አካባቢዎች ብቻ ናቸው ከደህንነት ካሜራ እይታ ውጪ የሆኑ የተባሉት። ይህንን ማድረግ በመቻሉም 174 ወንጀለኞችን በስድስት ወራት ብቻ በቁጥጥር ስር መዋላቸውን የገለጸው የከተማው ሰላምና ደህንነት ቢሮ ነው። የከተማ አስተዳደሩ ከፌዴራል አጋዥ ተቋማት ጋር በመተባበር 85 በመቶ የሚሆኑት የከተማ አካባቢዎችን በደህንነት ካሜራ እይታ ውስጥ አስገብቻለሁ ነው ያለው። የደህንነት ካሜራዎቹ ወንጀሎች ሲፈጸሙ እጅ ከፍንጅ ለመያዝ ሳይታዩ የተፈጸሙ ወንጀሎችን፣ እንዲሁ ድርጊቱን የፈጸሙ አካላት ከአካባቢው ሳይርቁ በፍጥነት በቁጥጥር ስር ለማዋል ይረዳልም ተብሏል። በሐዋሳ ከተማ በዋና ዋና ጎዳናዎች መንገድ ዳር የሚገኙ የንግድ ተቋማት የደህንነት ካሜራ እንዲገጥሙ መመሪያ መተላለፉም ይታወሳል። በአርቲስት አንዱ ዓለም ጎሳ ጮኛ ሟሟት ዙሪያ ተገቢነት የሌላቸው መረጃዎች የሚያሰራጩ አካላት ከድርጊታቸው እንዲታቀቡ ፖሊስ አሳሰበም። በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ወይዘሪት ቀኔኔ አዱኛ ዋቆ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃም ለሕክምና እርዳታ ወደ ያኔት ሆስፒታል የተወሰደች ባለበት ወቅት ህይወቷ አልፏል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ወይዘሪት ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ድምፃዊ አንዱ ዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጠራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግ ገልጿል። በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑን ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ድርጊታቸውን እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል። የኢትዮጵያ ካፒታል ገበያ ባለስልጣን የማያውቀው የኢንቨስትመንት ባንክ ስራ መጀመሩ ተሰማ። ጉዳዩም አነጋጋሪ ሆኗል። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ ሕገ ወጥ ነው ሲል አስጠንቅቋል። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ በሚል ስም የሚንቀሳቀስ አካል ያለምንም ሕጋዊ ፈቃድ የኢንቨስትመንት አገልግሎት መስጠት መጀመሩን አሳውቋል። ባለስልጣኑ ይህ አካል የመጀመሪያው የኢትዮጵያ ኢንቨስትመንት ባንክ ነኝ ብሎ ድረገጽ ከፍቶ ማስ እንዳስተዋውቁንም ገልጿል። ባለስልጣኑ ባወጣው መግለጫ መሰረት ታኪሎ ኢንቨስትመንት ባንክ በካፒታል ገበያ አገልግሎት ሰጪዎች ፈቃድ አሰጣጥና ቁጥጥር መመሪያ ቁጥር 980 ህዝባር 2016 መሰረት ፈቃድ ሳያገኝ አገልግሎት እየሰጠ ነው። በዚህም ምክንያት በኢትዮጵያ ውስጥ የካፒታል ገበያ አገልግሎት እንዲሰጥ ያልተፈቀደለት አካል መሆኑን አሳስቧል። በተጨማሪም ባለስልጣኑ የካፒታል ገበያ አገልግሎት መስጠት የሚችሉት በህጋዊ መንገድ የተመዘገቡና ፈቃድ ያላቸው አካላት ብቻ መሆናቸውን አስገንዝቧል። ግለሰቦችና ድርጅቶች ከዚህ አካል ወይንም ከሌሎች ፈቃድ ከሌላቸው የካፒታል ገበያ አገልግሎት ሰጪዎች ጋር ማንኛውንም አይነት የኢንቨስትመንት እንቅስቃሴ እንዳያደርጉም አሳስቧል። የአንጋፋው ሙዚቀኛ አለማየው ፈንታ የቀብር ስነ ስርዓት ዛሬ ተፈጽሟል። አንጋፋው አርቲስት አለማየው ፈንታ ከስድስት ወራት በፊት በድንገት ወድቀው እግራቸው ተሰብረው ሕክምና ሲያደርጉ ቆይተውም ነበር። በሶስት ወራት ጊዜ ብቻ በህይወት ያጣናቸው የኪነ ጥበብ ባለሙያዎችም አራት ደርሷል። አርቲስት አለማየው ፈንታ የማሲንቆና በገና ተጫዋች፣ ድምፃዊና የሙዚቃ መምህር እንደነበሩ ይታወሳል። ግጥምና ዜማ በመድረስና ክራር በመጫወት የሚታወቁት አለማየው ፈንታም ለበርካታ ዓመታት በያሬድ የሙዚቃ ትምህርት ቤት በመምህርነትም አገልግለዋል። ሙዚቀኛው ከስድስት ወራት በፊት በድንገት ወድቀው እግራቸው በመሰበሩ በህክምና ሲረዱ ቆይተው በትላንትናው ዕለት አርፏል። በተለየ የማሲንቆ አጫወታቸው የሚታወቁ ሲሆን በዓለም ዙሪያ የኢትዮጵያን ባህል ማስተዋወቁም የቻሉ ናቸው ናቸው። በዛሬ ዕለት ፒያሳ በሚገኘው በገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን የቀብር ስነ ስርዓታቸው ተፈጽሟል። ሌላኛው በሕይወት ያጣነው በድምፃዊነት በግጥም ዜማና ደራሲነት ላለፉት 47 ዓመታት በኢትዮጵያ ኪነ ጥበብ ውስጥ የራሱን አሻራ ያኑሮ አሳየ ዘገየ ነው። አሳየ ዘገየ የሙዚቃው ንጉሥ አርቲስት ጥላሁን ገሰሰና ተሾመ ወልዴን ጨምሮ ስልሳ ለሚሆኑ አርቲስቶች ግጥምና ዜማ መስራቱም ይታወሳል። የሙዚቃ ስራዎቹን ከተጫወቱት መካከልም ጥላሁን ገሰሰ፣ ፀሐዬ ዮሐንስ፣ ተሾመ ወልዴ ሀመልማል አባተም፣ አበበች ደራራ፣ ማርታ ኃይሉ፣ ስዩም ዘውዴናም፣ ሃና ሸንቁጤም ይገኙበታል። ሌላኛው ሙዚቀኛ ተፈሪ አሰፋ ነው። በድራም መጫወቱ የኢትዮጵያን ስም በተለያዩ የዓለም ክፍሎች ያስጠራው ሙዚቀኛ ተፈሪ አሰፋም ሕይወቱ ያለፈው ባሳለፍነው የካቲት ወር ነበር። ሙዚቀኛ ተፈሪ አሰፋም በከበሮና በፐርክሽን የሙዚቃ መሳሪያዎች ላይ ምርምር በማድረግና በድንቅ ችሎታው በመጫወት ይታወቃል። ከ13 ዓመታት በላይ በያሬድ የሙዚቃ ትምህርት ቤት ውስጥም በመምህርነት አገልግሏል። ሙዚቀኛ ተፈሪ አሰፋ ለሕክምና በሄደበት አሜሪካ ሎስ አንጀለስ በድንገት ማረፉም ይታወሳል። ከቀዳሚዎቹና ዘመን ተሻጋሪ የጥበብ አሻራውን ማሳረፍ ከቻሉ የሙዚቃ ግጥም ጸሐፊዎች አንዱ የሆነው ያየሂራድ አላምረውም ያጣነው በዚህ ወራት ነው። ያየሂራድ ለነ ክቡር ዶክተር አርቲስት ላውን ገሰሰ፣ አስቴር አወቀ፣ ኩኩ ሰብስቤ፣ ፀሐይ ዮሐንስና ዳዊት ጽጌ ስራዎቹንም ሰጥቷል። በሌላ በኩል ደግሞ በበርካታ የቲያትርና የፊልም ስራዎች ላይ የምናውቀው አርቲስት እንቁ ስላሴ ወርቅ አገኘሁንም ያጣነው በዚህ ወቅት ነው። አርቲስት እንቁስላሴ ወርቅ አገኘው ለረጅም ዓመታት በራስ ቲያትር በርካታ ቲያትሮች ላይ በመተወን የሚታወቅ ሲሆን በቴሌቪዥን ተከታታይ ድራማዎችና የፊልም ስራዎች ላይ በመሳተፍ ብቃቱን ያስመሰከረ አርቲስትም ነበር። ባለፉት ሶስት ወራት የተለያዩ የኪነ ጥበብ ባለሙያዎች ዜና አልፈት የተሰማ ሲሆን ከነዚህም መካከል ሙዚቀኛ ያየህ ራድ አላምረው፣ ሙዚቀኛ ተፈሪ አሰፋና አርቲስት እንቁስላሴ ወርቅ አገኘው ይጠቀሳሉ። ይህ አዋዜ ልዩ ላልሰማችሁ ነው። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ አንድ መቶ ሺህ እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።